ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩትዩብ ቻናላችን የለተረቡ የብስራት ኮምቦ ፕሮግራማችን ነው። ተጀምሮ አልተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ቆይታን የማድረግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ልትቆዩ ግብዣችን ነው። ቅድሚያ የምናደርገው የወቅቱ እንግዲህ ሳምንቱ የሶስተኛ ዙር የአውሮፓ ቻምፒዮንስ ሊግ ጨዋታዎች ተከናወኑበት ዕለት ነው። በትናንትናት በርከት ያለው ጨዋታዎች በመላው አውሮፓ ተከናውኗል። አስቀድሞ አንድ ሰዓት ከ45 ላይ ሁለት ጨዋታዎች ተደርገው ነበረ። ሲጠበቅ የነበረው ባርሴሎናን ከኦሎምፒያኮስ ያገናኘ ጨዋታ ነበረ። እንግዲህ ኦሎምፒያኮስ በግሪክ እግር ኳስ ይነሳ ስኬታማው ክለብ ነው። በአንጻሩ ባርሴሎና ባለፈው የውድድር ዓመት በጣም አስደናቂ የአውሮፓ ቻምፒዮን ሊግ መድረክ ጉዞን አድርገው እንደነበረ ይታወሳል። በኢንተር ሚላን የዚህ መንገድ ውስጥ ይሰናከል ድረስ ማለት ነው። በዚህ ሳምንት አንዳንድ ችግሮችን ስንመለከት ነበር። ባለፈው ዓመት ልክ አልነበረም ቁመናቸውና ናቸው ሲታዩ ጥርጣሬዎች ይታዩ ነበረ። ትናንት ግን ይህንን ጥርጣሬ ወደ ጎን የሚያሸሽ ውጤትን ያስመዘገቡት ግማሽ ደርዘን ጎል በማስቆጠር የግሪኩን ኦሎምፒያኮስ ስድስት ለአንድ በሆነ ውጤት አሸንፏል። ብሉግራናዎቹ ፌርሚን ሎፔስ ሶስት ጎሎችን አስቆጥሮ ሀትሪክ ሰርቷል። ተጫዋች እንዲህ በባርሰሎና በተለይ አሁን አስፈላጊ ተጫዋች እየሆነ ይበልጥ እየመጣ ሆኗል። በአንጻሩ ደግሞ ማርከስ ራሽፎርድ ክረምት ላይ በውሶቱ ልክ ማንቸስተር ዩናይትድ ወደ ባርሶና የተዘዋውረው ተጫዋችም ሁለት ጎሎች ማስቆጠር ችሏል። ላሚን ያማል ቀሪውን አንድ ጎል ያስቆጠረው ተጫዋች ነው። ባርሶናዎች ድል አድርገ ወጥቷል። ማርከስ ራሽፎርድ በአውሮፓ ቻምፒዮንስ ሊግ በሶስት ጨዋታዎች አራትና አንድ ለጎን የኳስ አመቻችቶ አቅብሏል። ይህ በጣም በመጀመሪያ መቶ ጥሩ የሚባል ቁጥር ነው። በአንጻሩ በሁሉም ውድሮች አስር የጎል አስተዋጽዎችን አበርክቷል። በባርሴሎና ቤት ማለት ነው። ላኛው ድሮ ፈርናንዴዝ የተሰኘ ተጫዋች እድሜው 17 ነው። ይህንን ተጫዋች የማሰለፈውት ነበረ። ተጫዋቹ በተሰለፈበት በመጀመሪያ ዴቢዩ ማለት ነው። ኳስ አመቻችቶ ለጓደኞቹ አቀብሏል። በአንጻሩ ላሚን ያማል በወጣት እድሜው 25 የቻምፒየንስ ተጫዋቾችን ያደረገ የመጀመሪያው ተጫዋቹ ነዋል። ይሄ ለእርሱ በጣም ጥሩ የሚባል ክብረ ወሰን ያስመዘገበበት ነው። ከዚያም ባለፈው ደግሞ ፌርሚን ሎፔዝ በባርሴሎና ቤት በቻምፒንስ ሊግ ሀትሪክ የሰራ ከ ቴሎ በኋላ ማለት ነው 2012 ከዚያ በኋላ ሀትሪክ የሰራ ወጣቱ ተጫዋች ሆኗል። ሃንሲ ፍሊክም ድሉ በጣም አስፈላጊ እንደሆነ ገልጸው በቀጣይ በሚደረገው ኤል ክላሲኮ ጨዋታ በለተሁድ በራስ መታመናቸው እንደሚጨምርላቸው ሀሳባቸውን ሰጥተዋል። ማርከስ ራሽፎርድ በአንጻሩ በየትኛውም ስፍራ ቢጫወት የአሰልጣኙን ሀሳብ እንደሚያከብር ይበልጥ ግን በመስመር ሲጫወት ምቾት እንደሚሰጠው ተናግሯል። ዋና ግን አላማው ቡድኑ ማገልገል እንደሆነ ሐሳብ የሰጠበት አጋጣሚ ነው ያለው። እንግዲህ ባርሴሎናም ሶስት ጨዋታዎችን ከውኖ ሁለቱን አሸንፎ አንዱን ነጥብ ጥሎ አሊያም ደግሞ ተሸንፎ ስምንተኛ ደረጃ ላይ የተቀመጠው። ከዚሁ ከባርሴሎና ዜና ሳንወጣ ግን እንደሚታወቀው ቪያሪያል ከባርሴሎና የሚያደርጉት ጨዋታ በሚያሚ ለማድረግ እቅድ ተይዞ ነበር። ነገር ግን ብዙ ቅሬታዎች ቀረቡ፣ ከሊጉም ክለቦች፣ ከብዙ ደጋፊዎች እነዚህ ቅሬታዎች ቀረቡ። ታዲያ ተሰርዟል፣ በሚያሚ እንደማይደረግ ጨዋታውና በቪያሪያል ስታዲየም በኢስታሪዮ ዲ ላ ሴራሜካ ጨዋታቸው እንደሚያደርጉ እንደዚሁ ይፋ ተደርጓል። ሌሎችም በርከት ያለው ጨዋታዎች በመላው አውሮፓ ተደርጓል። በሶስተኛ ዙር የአውሮፓ ቻምፒዮንስ ሊግ ጨዋታዎች ሲጠበቅ የነበረው መርሃ ግብር በሀገር እንግሊዝ ኤምሬትስ ላይ አርሰናልን ከአትሌቲኮ ማድሪድ ያገናኘው ጨዋታ ነበረ። ሁለቱ ክለቦች በተለይ የሚያመሳስላቸው ነገር አለ። ምንድን ነው? በፈለጉበት ሰዓት በመከላከል የሚችሉ ኳስን መጫወት ሲፈልጉ የሚጫወቱ ተመሳሳይ ባህሪ ያላቸው ክለቦች ናቸው። ነገር ግን አርሳል ይበልጥ በስብስብ ጥራቱ ሰፍቶ ነው ዘንድሮ መምጣት የቻለው። ዲያጎ ሲሞኔም በተለይ ሚኬል አርቴታ ይህንን ቡድን ለሚያስበው ሀሳብ ከስኬት ማድረስ የሚቻል አሰልጣኝ ነው ሲል ሀሳብ ሰጥቷል። ሚኬል አርቴታ በአንጻሩ ከዲያጎ ሲሞኔ ብዙ ነገር እንደተማረ ሀሳቡን ሰጥቶ እንደነበረ ይታወቃል። አርሳል በጨዋታው በፕሪሚየር ሊጉ ከነበራቸው የሳምንቱ መጨረሻ ቋሚ አሰላለፍ ሁለት ለውጦችን አድርገው ነበረ። በግራ ፉልባክ ካላፊዮሪን በማስቀመጥ ሉዊስ ስኬሊ ነበር የተጠቀመው አርቴታ። በአንጻሩ ፊት መስመር ላይ ትሮሳርድን በማስቀመጥ ጋብሪል ማርቲን ነበረ መጠቀም የቻለው ሚኬል አርቴታ። በመጀመሪ አጋማሽ ሁለቱም ጥንቃቄ የተሞላበት አልፎ አልፎ ወደ ግብ ይደርሱ ነበር፣ ነገር ግን የተለየ ለመፍጠር ሲሞክሩ አልነበረም። እናም ጎል ሳይቆጠር ነበረ የመጀመሪ አጋማሽ የተጠናቀቀው። ከረፍት መልስ ግን ሁለቱም ጎል ለማስቆጠር መታተርን ጀመሩ። በተለይ በቶሎ በሁለተኛው አጋማሽ ውስጥ እንደ ደቂቃዎች ውስጥ አልቫሬዝ ሁሊያን አልቫሬዝ ከርቀት አክሩ የላከው ኳስ ብረት ነበር የመለሰበት በጣም አስደናቂ አጋጣሚ ነበረ። እንግዲህ አልቫሬዝ በጨዋታው አሌክሳንደር ሶርሎ በተቻለ መጠን ባይረዳውም፣ እርሱ ግን በጣም ድንቅ የሚባል ምሽት ነበረ ማሳለፍ እየቻለው በጨዋታው ግን አርሰናል ከሀምሳ ሰባተኛው ደቂቃ በኋላ በደቂቃዎች ልዩነት ጎሎቹን እያስቆጠረ አራት ለ ዜሮ ነው ማሸነፍ እየቻለው ጋብሪኤል ማጋሌሽ ከቆመ ኳስ አሁንም ከቅጣት በተ ዴክላን ራይስ ያሻገረውን ኳስ በግንባር አስቆጥሮ በድፍኞቹ መሪ ማድረግ ቻለ። ጋብሪኤል ማርቲኔሊ በጣም የሉዊስ ስኬሊ የጥራት ደረጃ የተመለከትንበት አጋጣሚ ነበረ። ያንን እንቅስቃሴ ስመለከት ሙሳ ደምቤሌ ነው አሚሮ ላይ የመጣው በቶተንሃም ሆትስፐርስ ቤት በጣም አስደናቂ ድሪብል የተሟላ ፊዚካል ባትሎችን የሚያሸንፍ ተጫዋች እንደነበረ ይታወቃል። ኳስን በምቾት የሚጫወት ደምቤሌና ሉዊስ ስኬሊም የዛ የሚመስል አይነት ትሬንድ ነው አስመለከተን። ትላንትና ከአማካይ ክፍል ጀምሮ ድሪብል እያደረገ በጥሩ መንገድ ለማርቲኔሊ ያስ የታደረገለት ማርቲኔሊም ቤንድ አድርጎ ነበረ ጎል ማስቆጠር የቻለው። ከዚያም ብዙም ሳይቆይ ከሶስት ደቂቃዎች በኋላ ደግሞ ቪክቶር ዮኬሬሽ ከጎል መረብ ጋር ተጣልቶ የነበረው የሱዳናዊ አጥቂ ጎል ማስቆጠር ይቻላል። በውስን ደቂቃዎች ደግሞ በድጋሚ እንግዲህ ከማጋሌሽ ያገኘውን ኳስ ጎል አስቆጥሮ መድፈኞቹ ጨዋታውን አራት ለዜሮ አሸንፏል። በጣም እጅግ አስፈላጊ ድል ነው ምክንያቱም አንደኛ ጠንካራ ተጋጣሚዎች ማሸነፍ በዚህ በሊግ ፎርማት ባለው መድረክ እጅግ አስፈላጊ ስለ ስለነበር ከጨዋታውን በኋላ ቪክቶር ዮኬሬሽ የጨዋታው ኮከብ ብሎ ተመርጧል። እንግዲህ ዮኬሬሽ ከዘጠኝ ጨዋታዎች በኋላ ነው ጎል ያስቆጠሩ በክለብ ና በብሔራዊን ደረጃ ማለት በስዊድንም በአርሰናልም ዘጠኝ ጨዋታዎችን ያክል ጎል አላስቆጠረም ነበረ። ከዚያ በኋላ ነው እንግዲህ ጎል ማስቆጠር የቻለው። እንደምናውቀው ዮኬሬሽ ባለፈው ወድር አመት በስፖርት እንግሊዝ ወይን የጎል አዳኝ ነበር፣ አጥቂ ነበረ። ታዲያ ከጎል መረብ ጋር ተዳሩ ዳግም ሰምሮለታል። ኦልሞስት ወደ አስር ሰዓት ያክል ጎል አላስቆጠረም ነበረ ቪክቶር ዮኬሬሽ። ትናንት ግን ሁለት ጎሎቹን ሲያስቆጥር ሶስት ደቂቃዎች ብቻ ነበረ ያስፈለጉት። ላኛው ጋብሪኤል ማጋሌሽ በየአመቱ ብቃቱ እየጎመራ ለአርሳል እጅግ አስፈላጊ ተከላካይ መሆኑ እያስመለከት ያለ ተጫዋች ነው። ለአርሳልም ኮንትራቱን ማራዘሙ ምን ያክል ጠቃሚ እንደሆነ የተመለከትንባቸው ምሽቶች እየተመለከት እንገኛለን። ሁለት ሺህ ላይ ወደ አርሳል ከመጣ በኋላ በአምስቱ አውሮፓ ታላቅ ሊጎች የማጋሌሽን ያክል በርካታ ጎሎችን ያስቆጠረ ተከላካይ የለም። ሀያ ሁለት ጎሎችን ነው ማስቆጠር እየቻለው። በአንጻሩ አርሳል ዘንድሮ በጣም አስደናቂ መከላከል ጥንካሬን እያስመለከተ ነው የሚገኘው እስካሁን ድረስ አጠቃላይ አርሰናል በአስራ ሁለት ያክል ጨዋታዎች በክፍት ጨዋታ ይሄ ኦፕን ፕሌይ የምንላቸው ጨዋታዎች አንድ ጎል ብቻ የተቆጠረበት በጥቅሉ ሶስት ጎል ብቻ ነው የተቆጠረበት። ይሄ የመከላከል አደረጃጀቱ ምን ያክል አስደናቂ እንደሆነ እየተመለከት እንገኛለን። ባለፈው ሁለት ጨዋታዎች ትናንትም አንድ ኦን ታርጌት ብቻ ነው የተሞከረበት። ከዚያ በፊት ምንም ኦን ታርጌት ክለቦች መሞከር አልቻሉም። ይሄ በጣም አስደናቂ መከላከል ጥራት ላይ እንደደረሰ ክለቡን ማሳያ ነው። ከዚያም የሚነሳው ነጥብ ደግሞ አርሰናል በአውሮፓ ቻምፒዮንስ ሊግ የስፔን ክለቦችን ተካታይ ሰባት ጨዋታዎችን በማሸነፍ የመጀመሪያው ክለብ ሆኗል። ሪያል ማድሪድን ሁለት ጊዜ አሸንፏል። ከዚያም ባለፈ ሴቪያን ጂሮና አትሌቲክ ቢልባኦ አትሌቲኮ ማድሪድ ትላንት እናም ይህንን ክብረ ወሰኑም ማሻሻል ይችሏል አሁን ላይ ያርሳል ሶስቱንም አሸንፎ ምንም ጎል አልተቆጠረበትም በግብ ክፍያ ተቀድሞ በደረጃው ሶስተኛ ደረጃ ላይ መቀመጥ ችሏል ሚኬል አርቴታም ከጨዋታ በኋላ የተሻለ ቡድን እንደሆነ አድርጎናል ዩኬሬ ሲል ሀሳቡን ሰጥቷል ለቪክቶር ዮኬሬሽ ከዚህ ቀደም የተጫዋቹ ወርክሬት ታታሪነቱ ብዙ ብዙ ሀሳብ ሲያነሳ ነበረ ጎል አለማስቆጠርን በተመለከተ በቅርቡ ጎል ማስቆጠር እንደሚጀምርና ይህንንም በራስ ነታ መመለስ እንዳለበት ሲናገር ነበረ ይህን ሀሳብ ጠቁሟል ሌላኛው ሀገረ ስፔን ላይ በኢስታዶ ዴላ ሴራሚካ ቪያሪያልን ከማንቸስተር ሲያገናኘ ጨዋታ ነበረ ሰማያዊዎቹ ሁለት ለዜሮ አሸንፏል ኤርሊንግ ብራውት ሀላንድ ጎል አስቆጥሯል አሁንም ሲቲ ጎል ካስቆጠረ ከጎል አስቆጠሪ መዝገብ የማይጠፋው ሀላንድ ጎል አስቆጥሯል በርናርዶ ሲልቫ ቀሪ ጎል ያስቆጠረው ተጫዋች ነው ኤርሊንግ ብራውት ሀላንድ ባለፉት 12 ተከታይ ጨዋታዎች ጎል አስቆጥሯል። ይህ በጣም ትልቅ ክብረ ወሰን ነው። በክለብም በቪያሪያል ደረጃ ማለት ነው። በነገራችን ላይ ቪያሪያሎች እንደምናውቀው ሮድሪ የቪያሪያል የቀድሞ ክለቡ ነበረ። እናም ደማቅ አቀባበል አድርገውለታል ለቀድሞ ልጃቸው ቢጫ ሰርጓጆቹ። ሌላኛው ጨዋታ ያለፈው ድራመስ ሻምፒዮን ፓሪሰን ዠርማ እንደዚሁ ከሜዳው ውጭ በባያሬና ባይር ሌቨርኩሰንን ገጥሞ ሰባት ለት ታሸንፏል። በጣም ሰፊ ውጤት ነው። ድል ማድረግ የቻለው ዊሊያን ፓቾ ጎል አስቆጥሮ ዴዚሬ ዶዌ ክብቻ ቅባር አስኬሊ እንደዚህ ጉል አስቆጣሪዎች ዝርዝር ውስጥ አለ። ኑኖ ሜንዴሽ፣ ኦስማን ዴምቤሌ ና ቪቲኒያ ጎል ተጫዋቾች ናቸው። ሌሎች ውጤቶችን ስንመለከት ሴንት ጄምስ ፓርክ ላይ ኒውካስልን ከቢኒፍ ያገናኘ ጨዋታ ነበረ። ማክፓይሶቹ ሶስት ለዜሮ አሸንፍ። አንቶኒ ጎርደን መሪ አደረጋቸው። የኋላ ኋላ ሀብሪ ባርነስ ሁለት ጎሎችን አክሎ ኒውካስል ድል ማድረግ ይችሏል። በነገራቸው ላይ አንቶኒ ጎርደን በሊጉ በአምስት ጨዋታዎች ጎል ማስቆጠር አልቻለም። ነገር ግን በቻምፒዮንስ ሊግ በሶስት ጨዋታዎች አራት ያክል ጎሎችን ማስቆጠር እየቻለው በአንጻሩ ትናንት ኒክ ፖፕ በነገራችን ላይ ስልሳ ያርድ ያክል ኳስ ወሩሮ በማቀበል አሲስት አድርጓል እና ይህ ሁለተኛው ግብ ጠባቂ አድርጎታል። ኒክ ፖፕን አስደንጋጭ ውጤት ተመዝግቧል። ኔዘርላንድ ላይ ፒኤስቪ አይንዶቨን ናፖሊን ስድስት ለሁለት አሸንፏል። በጣም ያልተጠበቀ ውጤት ነው። በጨዋታው ኢስማኤል ሳባይረ እንደዚሁም ዴኒስ ማን ሁለት ጎል አስቆጥሮ ሪካርዶ ፔፒ ላኛው ጎል ያስቆጠረ ተጫዋች ነው። ለስኮት ማክቶሚ ሁለቱም የናፖሊ ጎሎች ያስቆጠረው ተጫዋች ነው። እንግዲህ ስኩዴቶ ያለፈው ድራማ ሻምፒዮን ነበር ናፖሊ ዘንድሮ ግን ባለፈው እንግዲህ ሳምንትም በቶሪኖ ተሸንፏል። በሴሪያው አሁንም ሽንፈት ገጥሞታል እና አንቶኒ ኮንቴ ከውጤት ማጣት ውስጥ ከሰሞኑ ይገኛል። ሌላኛው የጣሊያን ክለብ ኢንተር ሚላን ቤልጂየም ላይ ዩኒሽን ዚሮሽን ገጥሞ አሸንፏል። አራት ለዜሮ ደንዝል ደንፍሪስ፣ ላውታሮ ማርቴ፣ ሳካንቻ ነግሩና ፒዮ ኤስፖሲቶ የድል ጎሎቹን ያስቆጠሩ ተጫዋቾች ናቸው። በዚህ መንገድ ጨዋታዎቹ ቀጥለዋል። ቦሩሲያ ዶርትሙንድ እንደዚሁ ኮፐንሃገርን አራት ለሁለት አሸንፏል። ሌላኛው ካዛኪስታን ላይ ካይራት አልማቲን ከቆጵሮሱ ክለብ ፓፎስ ጋር ያገናኘው ጨዋታ ምንም ጎል ሳይቆጠርበት ነው መጠናቀቅ እየቻለ እንግዲህ የአውሮፓ ቻምፒዮንስ ሊግ ጨዋታዎች በዚህ መንገድ ትላንት ተደርገው ነበር። ዛሬም ይቀጥላል። የዕለተ ረቡዕ ጨዋታዎችም ይደረገ ያለው የሚጠበቀው መርሃግብር በሳንቲያጎ ቤርናባው ሪያል ማድሪድን ከዩቬንቶስ ያገናኛል ዛሬ ምሽት የሚከናወነው የጨዋታ መርሃ ግብር ነው። ሎስ ብላንኮቹ በጉዳት እየታመሱ ይገኛሉ። ዳኒ ካርቫሃል ጉዳት ላይ ይገኛል። ምናልባት ለኤል ክላሲኮ ሊደርስ የሚችልበት ሊኖር ይችላል። በአንጻሩ እንደዚሁ ጃቢ አሎንሶ ሀሳቡን ሲሰጥ ትሬንት አሌክሳንደር አርኖልድ ነው ለእለቱ ጨዋታ እንደማይደርስ እንደሚያስብ ገልጿል። ምናልባት ግን ለኤል ክላሲኮ ተስፋ እንዳለው ሀሳቡን ሰጥቷል። ዲን ሀውሰን እንደዚሁ ጉዳት ላይ ያለው ተጫዋች ነው። ዴቪድ አላባ በእለቱም ጨዋታ በኤል ክላሲኮ የሚደርስ አይሆንም። ሪያል ማድሪድ ከዩቬንቱስ ጨዋታቸውን ያከናውኑ። ሌላኛው መርሃ ግብር ኢንትራክ ፍራንክፉርት ጨዋታውን ከሊቨርፑል ጋር የሚያገናኝበት መርሃ ግብር ሌላኛው የሚጠቀሰ ነው። አሰልጣኝ አርነ ስሎት ሪያን ግራቨንበርህ ለጨዋታው ዝግጁ እንዳልሆነ ሀሳባቸውን ሰጥተዋል። እንደምናውቀው ባለፈው በተሸነፉበት መርሃ ግብር ከዩናይትድ ጋር በነበረው ጨዋታ ጉዳት እንደገጠመው ይታወቃል። እናም እንደማይኖሩ ወደ ጨዋታ ታውቋል። ሌላኛው ሁጎ ኢኪቲኬ የቀድሞ ክለቡን ይገጥማል። ክረምት ላይ እንደምናውቀው ፍራንክፉርት ነበር ወደ ሊቨርፑል መምጣት የቻለው። ይህ ፍራንክፉርቱ አለቃ ዲኖ ቶፕ ሞለር በዚህ ሰዓት ምክንያቱ ምንም ይሁን ምን ሊቨርፑል ጥሩ አቋም ላይ አይገኝም። ነገር ግን በየጨዋታው ድሎችን የሚፈጥር አይነት ቡድን ነው። በጣም ጠንካራ ቡድን የምንገጥመው የሚል ሀሳብ ሰጥቷል። የእኛም ቡድን በወጣቶች የተሞላ ስብስብ ነው። የተቻለ ለማድረግ እንጥራለን ሲሉ ሀሳብ ሰጥቷል። ቸልሲ በስታንፎርድ ብሪጅ ከአያክስ ጋር ጨዋታውን ያከናውናል። ከጨዋታው አስቀድሞ አሰልጣኝ ኤንዞ ማሬስካ በውድድሩ በባየር ሙኒክ የተሸነፉበት አጋጣሚ በውጤቱ ደስተኛ እንዳልነበሩ ገልጸው ነገር በሜዳ ላይ ፐርፎርማንስ ደስተኛ እንደሆኑ ተናግረዋል። ይህንን በማስተካከል በቤኔፊካ ወጪወት ላይ እንዳሻሻሉ ጠቁሟል። ከዚያም ባለፈ ቸልሲ እንግዲህ እንደምናውቀው ተደጋጋሚ ካሮች የሚመለከት አይነት ክለብ ነው። ስለዚህ ከመቅጣት ሊክ ተጫዋቾችን መምከርና እንዲያስተካክሉ መርዳት አስፈላጊን የሚል ሀሳባቸውን ሰጥቷል። በአንጻሩ ቶሲን አደረባየው በጋዜጣዊ መግለጫ ላይ ሀሳብ የሰጠ ተጫዋች ነበረ። ኮልፓልመር ፓልመር ናተኗል። በጣም ወሳኝ ተጫዋቸውን። ነገር ግን ባለን ስብስብ እናምናለን የሚል ሀሳቡን ሰጥቷል። በዚህ መንገድ ቻምፒየንስ ሊግ ቀጥሎ ይከናውናል። ሌሎችም ጨዋታዎች ይደረጋሉ። እነሱን ልጠቁማችሁ። ኢስታንቡል ላይ ገላት ሰራይ ከቦዶ ግሊምት ይጫወታሉ። ሳንማሜስ ላይ ሀገረ ባስክ ማለት ነው፣ ስፔን ቢልባኦ ከቋራባጌ ይጫወታሉ። ባየር ሙኒክ ባሊያን ዛሬና ከክለብ ብሩዥ ጨዋታቸውን ያደርጋሉ። እንደዚሁ ደግሞ ቤርጋሞ ላይ አታላንታ ከሰላፊ አብራህ ሌላኛው ጨዋታ ነው። እነዚህ ፖርቱጋል ላይ ስፖርቲንግ ሊዝበን ከኦሎምፒክ ዴማርሴ የሚከናወን ጨዋታ ይኖራል። በስታድ ሉዊስ ሁለተኛ በቅንጧ ከተማ ሞናኮ እንደዚሁ ከቶትናሞ ስፐርስ ሌላኛው የዕለቱ የጨዋታ መርሃ ግብር ሆኖ ያልፋል ማለት ነው። አንድ የዞር ጉዳይ ላንሳላችሁ ከኢልዮት አንደርሰን ጋር በተያዘ ነው። ኢልዮት አንደርሰን የእንግሊዛዊ ተጫዋች በተለይ የቤሊንጋምን አለመኖር ተከትሎ ከሰሞኑ በቶማስ ቱኬል ጥሪ የተደረገለት የሚሰለፍ አይነት ተጫዋች ነው በናሽናል ቲም። ከዚያም ባለፈ በተለይ ባለፈ ወድ ዳመት በኖቲንግሃም ፎረስት በጣም ጥሩ አመት ያሳለፈ ተጫዋች ነበረ። ከኳስ ጋር በምቾት የሚጫወት ተጫዋሽ ነው። የመከላከል ደመነፍሱም ጥሩ ነው እና ማንቸስተር ዩናይትዶች አሁን ላይ ኢሊዮት አንደርሰን ለማስፈረም ፍላጎት እንዳላቸው ኢላማቸው ውስጥ እንደገባ ነው መረጃዎች የሚያሳዩት። አስቀድሞ እንደነ ካሎስ ባሌባ አይነት ተጫዋች ስማቸው ይጠራ ነበር። አዳማ ዋርት ሌላኛው ተጫዋች ነበረ። አሁን ላይ እንደ እንግሊዝ ሚዲያዎች ከሆነ ኢሊዮት አንደርሰን ለማስፈረም ቀይ ስልጣናዊ ፍላጎት እንዳላቸው ተገልጿል። ምናልባት በመጪው የጥር ዞር መስኮት እርሱን ለማስፈር ሊንቀሳቀሱ እንደሚችሉ ዘገባዎች ወጥቷል። እንግዲህ ኢልዮት አንደርሰን በተለይ ዘንድሮ ኖቲንግሃም ፎረስት እንደ ክለብ መውረዱ የተጫዋቹን ብቃት ጎልቶ እንዳነመለከተው ቢያደርገንም ተጫዋቹ ግን በጥራት እንግዲህ የላቀ አቅም ያለው ተጫዋች ነው እና ሚነቶች የማይከፍላቸው ለማጠናከር እርሱን ኢላማ ማድረጋቸው ዘገባዎች በስፋት እየወጡ ይገኛሉ። ቆይታችን ይመስል ነበር። ተመልካቾቻችን ተፈራታመነ ከመላዊ ስሪቫናዎች ጋር ቆይታ አድርጊ ያለውኝ ብሩህ ጊዜን ተመኘው።